ሳይሆን በፊት አስቦ መደቆስ የሚባለው ነገር የሚባለው አባባል እውነተኛና ትክክለኛ አባባል ነው። እንግዲህ ጻጻት የዛሬ ርዕስ። አሰላሙ አለይኩም ረህመቱላ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ አንዲት ባለ ታሪክ እህታችን ምን ትመክሩኛላችሁ ብላ መታልናለ የዛን ታሪክ ነው የማካፈላችሁ ማለት ነው ጻጻት ነው እንግዲህ፣ ምን ብሆን ይሻለኛል የሚል ነው ታሪኳ። እንግዲህ እኔ የሰላሳ አራት አመት ሴት ነኝ ትላለች። ከቀድሞ ባለቤቴ ጋር ከስድስት የትዳር አመታትን አሳልፌያለሁ። መልካም አመታት ነበሩ። ከመጋባታችን በፊት ምርጥ ጓደኛሞች ነበርን። ከመጋባታችሁ በፊት አስባችሁታል። ቀስ በቀስ ተዋደድን። መዋደዱ ወደ ፍቅር አደረግ ነው ሳይገቡ በፊት የዩኒቨርሲቲ ትምህርቱ እስኪጨርስ ታገዝኩት። ስራ እስኪያገኝ ድረስ ጠበቅኩት። ቤተሰቦቹን ግንኙነታችንን አወቁ። መጀመሪያ ላይ የእኔ ቤተሰቦች ቢቃወሙ እስከ ህይወት የፍጻሜ የግሌ ይሆናል ብዬ ካመንኩት ፍቅረኛ መለየት አልቻልኩም። እንግዲህ በፍቅር የተነሳ ማለት ነው። ፈጣሪ ፈጣሪ ሲፈቅድ ሁሉም ነገር ተሟልቶ ተጋባን። በስተመጨረሻም ተጋቡ የሚያምር ወንድ ልጅም ወለድን። አሁን የሰባት አመት ልጅ ነው ይ የሰባት አመት ልጅ ነው እያለች ነው። ባሌ በጣም ጥሩ ሰው ነበር። ቤቱን ሚስቱን ልጁን የሚወድ የትዳር አጋሪ ነበረ። ምንም እንኳ አንዳንድ ጊዜ ቱንክ ባይ ቢሆን ወዲያውኑ ይቀዘቅዝ ነበር። ይሁን እንጂ ልጄ ከተወለደ በኋላ እውነተኛ ችግራችን መጉላት ጀመረ። ልጄ መያዝ፣ ማጠብ፣ መመገብ የእኔ ስራ አደረገ የእኔ ስራ አደረገው። ልጁን ለመንከባከብ ራሴን አለመጠበቅ እንደ መቆሸሽ ይቆጥረው ጀመረ። የሚደክመኝ አይመስለውም። አዎ፣ አንዳንድ ወንዶች እንደዚህም በቃ። ምንም ልጅ ስላላት ብዙ ነገር አለ እንግዲህ። በዚህ ምክንያት በተጨቃጨቅን ቁጥር ሻንታይን ጠቅልዬ ወደ ቤተሰቦቼ እሮጣለሁ። እህቶቼ ይደውሉና ይጮሁበታል ካልተንከባከብካት እንፈልጋታለን ይሉታል። እንግዲህ በትዳር መካከል በነገራችን ላይ ሰው ማስገባት በጣም መጥፎ ነው። ካልተንከባከብካት እኛ እንፈልገታለን እያሉ የእሷ እህቶች ለባሏ ይደውሉ ነበር። ጭራሽ እንደማስመሰል ያስፈራሩታል። ከፈለግክ ፍታት እያሉ ያወኩቡታል። እኔ ግን የእውነት ፍቺ አልፈልግም ነበር። ያም ሆኖ በእህቶቼ መከታነት በኩራት ተሞልቼ ነበር። ደካማና ተሸናፊ መስዬ መታየት ፈጽሞ አልፈለግኩም። አንድ ቀን በጣም ከልክ በላይ ገፋሁት መታኝና በሩን ዘጋሁበት። ሶፋ ላይ ተደግፎ አደረ። በማግስቱ በጧቱ ወደ ቤተሰቡ ሮጥኩኝ፣ ወደ ቤተሰቤ ሮጥኩኝ፣ ነገርኳቸው። ሁሉንም ሰው እኔ ተጎጂ እንደሆንኩ አመነ። እህቶቼ ተሯሩ ጠው አሳሰሩት። ስብሃናላህ እውነታው ግን ባለቤቴ በስሜት ስጎዳው የነበርኩት እኔ ነበርኩ። እኔ ፈጽሞ ጠበኛ አልነበርም። ከሁለት ቀናት እስር በኋላ ሽማግሌዎች ልኮ ይቅርታ ጠየቀኝ። ክሱን ከሁለት ቀን እሱም እውነታው ግን ባለቤቴ በስሜት ስለተጎዳ ስለጎዳሁት የነበርኩት እኔ ነበርኩ። እሱ ፈጽሞ ጠበኛ አልነበርም። ከሁለት ቀናት እስር በኋላ ሽማግሌዎች ይልቁ ይቅርታ ጠየቀኝ። ክሱን አነሳሁለት። ሲወጣ ቤተሰብ ፊት ተንበርክኮ እያነባ ዳግም ይቅርታ ጠየቀኝ። ታረቅን፣ ተያይዘን ወደ ቤት ሄድን። ከሶስት ወር በኋላ እንደገና ትንሽ አለመግባባት ተፈጠረ። እንደተለመደው ልብሶቼን ጠቅልሌ ወጣ። ከሁለት ቀናት በኋላ ሆስፒታል እንደገባ የሚገልጽ ስልክ ደረሰኝ። ቤተሰቦቼ እንዳልሄድ ከለከሉ። ተስፋ የቆረጥሽ ይመስለዋል፣ ይኮራብሻል አለኝ። ለአንድ ሳምንት ሆስፒታል ቆይ ሲወጣ ወጥቶ ይቅርታ ይጠይቃል ብዬ ስጠብቅ ቀረ። ሁለት ሳምንታት አለፈ። በጣም ናፈቀኝ። ቤቴ መመለስ በጣም ፈለግኩ፣ ልጅም አባቴ እያለ ቁም ስቅሌን አሳጣኝ። ሆኖም ቤተሰቦቼ በተለይም እህቶቼ ስንት በደል እንዳደረሰብኝ ነግሬያቸው ይቅርታ ሳይጠይቅ መሄድ በጣም ከበደኝ። ከዛሬ ነገ ሽማግሌ ይልካል ወይም መጥቶ ይቅርታ ይጠይቃል ብዬ ስጠብቅ ሀያ አንድ ቀናት ተቆጠሩ። በሀያ አንደኛው ረፋድ የፍርድ ቤት የፍች ጥሪ ወረቀት ደረሰኝ። ፈጽሞ አላመንኩም። አሁንም ሀሳቡን እንደሚቀይር ተስፋ አደረግኩ። ግን ኩራቴ አትለምኙው አትሸነፊ አለኝ። እናም ለመፈታት ፈቃደኝነት ላኩለት። የፍርድ ቤት ቀጠሮ ከመድረሱ በፊት ንብረት መካፈል እንደምፈልግ መልእክት ላኩለት። ምንም መልስ አልሰጠኝም። ንብረት ትላልኝ ትሄዳለች፣ ሌላ አግባበታለሁ ብሎ ብሎ እንዳያስብና የፍች ጥያቄውን እንዲተው ነበር ይሄን ያደረግኩት። ወይኔ መልስ አለመልስጠቱ ትተውልኛለች ብሎ አስቦ ሊሆን እንደሚችል የነበረኝ ግምት አጠናከረኝ። ስለሆነም በፍርድ ቀጠሮ ቀን በፍርድ ቀጠሮ ቀን ቀን እንድትልቅ አንጃጀ ይዤ የቀረብኩት የጋራ ንብረታችን ድርሻ እንዲሰጠኝ ነበር። ዳኛው በንብረት ላይ አስተያየት ሲጠይቁት አንድ ላይ ያፈራ ነው የጋራ ንብረት ሁሉ መካፈል አልፈልግም፣ ሁሉም ነገር ለብቻዋ ትውሰድ፣ እኔ የምፈልገው ልብሴንና ሰላሜን ብቻ ነው አላቸው። ያ ቀን ሐምሌ አስራ ስድስት ሁለት ሺ አስራ አራት ነበር። ፍርድ ቤቱ በሽምግልና ፍርድ ቤቱ በሽምግልና እና እንዲታረቅ እድል ቢሰጠንም ፈቃድ አልነበረም። እኔ መሸነፍ በፍጹም አልፈለኩም። ከሁለት ወራት በኋላ የፍች ሂደቱ ተጠናቆ የጋብቻ ወረቀታችን ተቀደደ። ወይኔ ስብሐንላህ የትዳር ህይወት ተቀደደ። አሁንም እሱ ድጋሚ አግብቶ አንድ ልጅ ወልዷል። እኔ ግን ፊቱን በብቸኝነት እየተንገዳደኩ ነው። እንድፈታ ሲያበረታታኝ የነበረው ቤተሰብ አዙሯል በተለይም እህቶቼ መልሰው እኔን ያሞኛል። አያከብሩኝም እናቴም ከእኔ ይልቅ ታናንሸኛለች ነው የምታከብረው ታናናሶቼን ሁሉም በተሳሳተ ምክር ከጥሩ ባሌ ነጥለው ባዶ አደረጉኝ ቤቴንና ትዳሬን እንዲያፈርሱ ፈቅጄ በቁጭት እሳት እየተለበለብኩኝ ነው የተረፈኝ ጸጸትና ልጅ ብቻ ነው። አንዳንዴ የጋብቻ ብቻ ፎቶ ወይን እያየሁ አለቅሳለሁ። ሳስበው ልጄ አስለቅሰዋለሁ። እህቶቼ ከኔ ተማሩ። የተወሰደ በትዳር ውስጥ ሶስተኛ ወገን ማስገባት ትርፍ ሶስተኛ ችግር መፍጠር ነው። እንግዲህ ይሄ ምክር ታሪኳ የዘች የወጣት ልጅ ታሪክ የሆነ በቃ አሁን ላይ ባለንበት ሂደት በቃ ወደርጉሽ ወደርጉ በማለት የተነሳ የትዳር አለም እንግዲህ ሳይጋቡ ትዳር ውስጥ ሳይጋቡ ፍቅር ጀመሩ። ከዛም አልፎ ተርፎ እንግዲህ ያ ፍቅር ሆኖ ከተጋቡ በኋላ እንግዲህ ቤተሰብ ሶስተኛ ጣልቃ ሲገባ ነገሩ እየተባባሰ ሄደ ማለት ነው። ይች ልጅ ከትዳሯ ተፈታች እህቶቿ ባሏንም በጣም እንትን ይሉት ነበረ፣ ማለት ነው። እሷም ግን አንዳንዴ ከዚህ ከታሪክ እንግዲህ ብዙ ነገር መማር እንችላለን ማለት ነው ውዶች። ምክንያቱም አንዳንድ ጊዜ እኛ ሴቶች እንቸኩላለን። ብዙ ነገር አለ። ያ መሆን የለበትም። እንሰብሩ ማድረግ አለብን። ላለውኝ ቪዲዮ ደስ ካላችሁ በኮመንት አስተያየት ስጡ። ባይ እወዳቸዋለሁ። መልካም ጊዜ ይሆንልን።